ውድ ዩቲዩብ ቤተሰቦቼ እንደምን አላችሁ? እንግዲህ ለዚህ የዩቲዩብ ቻናል አዲስ ለሆናችሁ ደስታው ባላለው ከዲኤስ ኢንጂነሪንግ። ዛሬ እንግዲህ እጅግ ኮንትሮቨርሻል በሆነ ታይትል ወይም ቶፒክ ነው የተገኘሁት። ኖርማሊ እንደ ኢትዮጵያ ብቻ ሳይሆን ኢንተርናሽናሊ አወዛጋቢ የሆነ ታይትል ነው ይዤ የተገኘሁት እና ይህም ታይትል ምንድን ነው እንግዲህ? ፍሪ ኤነርጂ ጀነሬሽን ኮንሴፕት ነው ወይም ፐርፕቹዋል ሞሽን ማሽን የሚባሉት ማለት ነው እና እሱን እንደ ፕሮፌሽናል ኢንጂነር ፍሪ ኢነርጂ ጄኔሬሽን አለ የለም ወይም ኢነርጂን በነፃ ማመንጨት እንችላለን ወይስ አንችልም የሚለውን ለማሳየት ነው የመጣሁት። በእርግጠኝነት ይህን ቪዲዮ እስከ መጨረሻው ድረስ ካያችሁ ትወዱታላችሁ። እስከ ቪዲዮ መጨረሻ ድረስ በትግስት እንድትከታተሉ እጋብዛለሁ። በእውነት ኢነርጂን በነፃ ማመንጨት እንችላለን? ይህ የብዙዎች ጥያቄ ነው። ብዙ ጊዜ ሶሻል ሚዲያ ላይ ፖስት ሲደረግ ግማሹ ሰው ያደንቃል። ጎበዝ እንደዚህ ሆነ እንደዚህ ሆነ እንደዚህ ሆነ። ብዙ ቪዲዮዎች ሶሻል ሚዲያውን ስፔሻሊ ዩቱብ ሾርት ላይ ፍሪ ኤነርጂ ተብለው የሚለቀቁ ቪዲዮዎች እጅግ ብዙ እይታ ያላቸው ናቸው። ብዙ አድናቆትም ይገፍላቸዋል፣ እንደ ኢትዮጵያ ብቻ ሳይሆን እንደ ኢንተርናሽናል ማለት ነው። እና እውነት ፍሪ ኤነርጂ ማግኘት እንችላለን ወይም ኤነርጂን በነፃ ማግኘት እንችላለን? እስከ ቪዲዮ መጨረሻ ድረስ ከጠበቃችሁ እና በትክክል ከተከታተላችሁ መልሱን ታገኛላችሁ። አብራችሁን ቆዩ። እንግዲህ ዩቱብ ላይ ወይም ቲክቶክ ላይ ኢነርጂ በነፃ አመነጨን ፍሪ ኢነርጂ ጄኔሬተር ምናምን የሚል ብዙ ቪዲዮ አይታችሁ ይሆናል ነገር ግን በሚያሳዝን ሁኔታ ያያያችሁት ቪዲዮ ብዙ ነገር ኮንስትራክት አድርገው ማግኔት ተጠቅመው ስፕሪንግ ተጠቅመው ፍላይ ዊል ተጠቅመው አምፖል የሚያበሩት ግራይንደር የሚያሽከረክሩት ሌላም ሌላም ነገሮችን ኦፕሬት ሲያደርጉ የሚታየው ሁሉ ፌክ ነው በነፃ ኢነርጂን ማመንጨት አንችልም ፎር ፍሪ ዊዛውት ኤኒ ኢንፑት ኢነርጂን ኢነርጂን ማመንጨት አንችልም ብዙ ስካመሮች ብዙ ፍራውድ አክቲቪቲ ላይ የተሰማሩ ሰዎች የራሳቸውን ፈጠራ የራሳቸውን ሀይድን የሆነ ነገር ተጠቅመው ኢነርጂ አመነጨን ብለው ፖስት ያደርጋሉ። ኖርማሊ ዩቲዩብ ላይ የሚለቁት ብዙ የዩቲዩብ እይታ ለማግኘት ነው። ሴንሴቲቭ ቶፒክ ስለሆነ ብዙ ጊዜ ሾርት ቪዲዮ እንኳ ካያችሁ ሚሊየንስ ነው ቪው፣ አስር ሚሊየን፣ አምስት ሚሊየን ምናምን ከዛ በላይ ነው። ኢንተርናሽናል ማለት ነው። በኢትዮጵያም ደረጃ አይቻለውኝ። ኢቭን ኤግዚቢሽን ሴንተር ድረስ መጥተው ኢነርጂን አመንጭተናል ምናምን የሚል ነገር አይቻለው፣ በአካል ተገኝቼ። በዚህ ዩኒቨርስ ላይ ኢነርጂ ኤቭሪዌር እንደሚገኝ ተምረና፣ ኢነርጂ ላይ ስለ ኢነርጂ ስንማር ጉልበት በየትኛውም አካባቢ በአካባቢያችን እኛም ውስጥ እንደሚገኝ ተምረና። ለምሳሌ ፍሪ ኢነርጂ የምናገኝባቸው ሶርሶች አሉ። ለምሳሌ ፍሮም ሶላር ከፀሐይ ነፃ ኤነርጂ እናገኛለን። ብር እስካልከፈልንበት ድረስ ዛቲ ፍሪ። ያው ኢኒሻል ኢንቨስትመንቱ ሀይ ቢሆንም ማለት ነው ሶላር ፓኔሎች በጣም ውድ ቢሆን ዘሴም። ወይ ደግሞ ዊንድ ኤነርጂን ፍሮም ኔቸር ፎር ፍሪ እናገኛለን በነፃ ለሱም ቢላ ንከፍልም ማለት ነው እነዚህ ኢነርጂዎች ፍሪ ኤነርጂ ብለን ኮንሲደር እናደርጋቸው እንችላለን። እና ወሳኙ ነገር ደግሞ ምንድን ነው እዚህ ላይ እነዚህ ፍሪ ኤነርጂዎች ቴርሞዳይናሚክስ ሎውን አይጠረሩ የፀሐይ ኤነርጂን ኤነርጂን ኮንቨርት ነው የምናደርገው። ለምሳሌ ከፀሐይ የሚመጣ ላይት ኤነርጂ አለን። ሰንላይት ኤነርጂን ወይም ሶላር ኤነርጂን ወደ ኤሌክትሪክ ኤነርጂ ነው የምንቀይረው። ዊንድ ኢነርጂን ደግሞ ተርባይን ተጠቅመን ወደ ኤሌክትሪክ ኤነርጂ ነው የምንቀይረው። ስለዚህ ኮንቨርዥን ኦፍ ኤነርጂ ነው ኖርማሊ ማለት ነው እንጂ ክሬት እያደረግን አይደለም። ያ ደግሞ ተፈጥሮ በነፃ የሰጠችንን ነው ማለት ነው። በዚህኛው ግን ስንመጣ ያለምንም ኢንፑት ተጠቅመን ኢነርጂ አመነጨን የሚባል ስፔሻሊ መካኒካል ዲቫይሶችን እዚሁም እንደው ስማቸውም ስፔሻሊ ፐርፐቹዋል ማሽን ይባላሉ። እና ፐርፐቹዋል ሞሽን ማሽን ሪሊ ኢንዚስ ዩኒቨርስ ኤግዚስት ያደርጋል አያደርግም የሚለውን በደንብ በታትመን እናያለን ማለት ነው። እና እኔ ይህን ዲስፕሩቭ ለማድረግ ሰባት ሎጂካል የሆኑ ምክንያቶችን ይዤ መጥቻለሁ። የመጀመሪያው ኢነርጂን በነፃ እንዳናመነጭ የሚያደርገን ቫዮሌሽን ኦፍ ዘ ፍርስት ሎ ኦፍ ቴርሞዳይናሚክስ። እንግዲህ ኤነርጂን በነፃ እናመነጭባቸዋለን ተብለው የሚታሰቡት ስፔሻሊ ፐርፔችዋል ሞሽን ማሽኖች ዘ ቤዚክ ሎ ኦፍ ቴርሞዳይናሚክስ ቫዮሌት ያደርጋሉ። ይሄ ፕሪንሲፕል ኖርማሊ ሳይንቲስቶች የሰጡን ወይም የሰው ልጆች የሰጡን የሰውን ልጅ ለማጭበር የሰጡን አይደለም። ዚስ ኢዝ ዘ ሎ ኦፍ ኔቸር፣ ይሄ የተፈጥሮ ህግ ነው። ሌላ ቪዲዮ ላይ ዲስከስ እንዳደረግን ታውቃላችሁ፣ እዛ ላይ ይችላችሁ ማየት ትችላላችሁ። ዘ ፍርስት ሎ ኦፍ ቴርሞዳይናሚክስ እስቴትስ ዛት ኤነርጂ ኔዘር ክሬት ኖር ዲስትሮይ በትራንስፈርስ ፍሮም ዋን ፎርም ቱ አናዘር ነው የሚለው። ኤነርጂን ከአንድ ፎርም ወደሌላ ፎርም መቀየር እንችላለን፣ ኮንቨርት ማድረግ እንችላለን። ነገር ግን ዲስትሮይ ማድረግ አንችልም፣ ወይም ክሬት ማድረግ አንችልም። ከአንድ ቦታ ወደ ሌላ ቦታ ማስተላለፍ፣ ከአንድ ኦብጀክት ወደ ሌላ ኦብጀክት ማስተላለፍ፣ ወይም ደግሞ ከአንድ ፎርም ወደሌላ ፎርም መቀየር። ለምሳሌ ኤሌክትሪክ ኤነርጂን ወደ ሄት ኤነርጂን፣ መካኒካል ኤነርጂን ወደ ኤሌክትሪካል ኤነርጂን፣ ኤሌክትሪካል ኤነርጂን ወደ መካኒካል ኤነርጂ መቀየር እንችላለን። ወይም ደግሞ ሂት ኤነርጂን ትራንስፈር ማድረግ እንችላለን፣ ኤሌክትሪካል ኤነርጂን ትራንስፈር ማድረግ እንችላለን፣ ወይም መካኒካል ኤነርጂን ትራንስፈር ማድረግ እንችላለን እንጂ ክሬት ማድረግ ወይም ዲስትሮይ ማድረግ አንችልም። በዚህ ዩኒቨርስ ላይ አንዲት ኤነርጂ ቅንጣት ታክል ኤነርጂ ካለች፣ ያቺ ኤነርጂ ከአንድ ፎርም ወደ ሌላ ፎርም እየተቀየረች ወይም ትራንስፎርም እየሆነች ኢንፋይናይትሊ ትቀጥላለች እንጂ ዲስትሮይ ማድረግ አንችልም ወይም ደግሞ ክሬት ማድረግ አንችልም። ዚስ ኢዝ ዘ ፋንዳሜንታል ሎ ኦፍ ዘ ዩኒቨርስ ማውቅ ያለባችሁ ነገር እና ፐርፔቹዋል ሞሽን ማሽኖች በሙሉ ይህንን ሎ ቫዮሌት ያደርጋሉ። የመጀመሪያው ነገር በዚህ ወደቁ ማለት ነው። በሁለተኛ ደረጃ ስናይ ቫዮሌሽን ኦፍ ዘ ሰከንድ ሎ ኦፍ ቴርሞዳይናሚክስ እንግዲህ ዘ ሰከንድ ሎ ኦፍ ቴርሞዳይናሚክስ ምንድነው የሚለው? ዘ ኢንትሮፒ ኦፍ ኤ ሲስተም ኢንክሪዝስ ኦቨር ታይም ወይም ደግሞ ዲስኦርደር ኢንክሪዝስ ኦቨር ታይም። በሌላ አገላለጽ ደግሞ ዜሪዝ ዌስት ኤነርጂ ፎር ኤኒ ኢንፑት ኤነርጂ ነው የሚለው። የትኛውም ማሽን ላይ የሆነ ኢንፑት ኤነርጂ ካስገባን የምናገኘው አውትፑት ኤነርጂ ከዛ ኢንፑት ኤነርጂ ያነሰ ነው እንጂ እኩል የሆነ እንኳ ማግኘት አንችልም። እንኳን የበለጠ እኩል የሆነ ራሱ ማገኘት አይችልም። ምክንያቱም ዜር አር ሉዝ ፍሪክሽን ሉዝ አለ፣ ግራቪቲ አለ፣ ኤር ሬዚስታንስ አለ፣ ሂት ሉዝ ኢንዘ ፎርም ኦፍ ሂት ሉዝ ያደርጋል ስለዚህ ኢቭን ያገኘ ወደ ማሽናችን ያስገባነውን ኢንፑት ኢነርጂ ራሱ 100% ማግኘት አንችልም፣ አደለም ልናባዛውና ልንጨምረው ይቅርና ማለት ነው። ስለዚህ ፍሪ ኢነርጂ ዲቫይሶች ደግሞ ይሄን እንደው ቫዮሌት ያደርጋሉ፣ ስለዚህ አይሆኑም ማለት ነው እና እዚሁ ዘ ሰከንድ ሎ ኦፍ ቴርሞዳይናሚክስ ላይ ኖ ማሽን ኢዝ 100% ኢፊሺንት ነው። ኖ ማሽን ኢዝ 100% ኢፊሺንት ይሄ ማለት ምንድነው ፐርፔቹዋል ሞሽን ማሽኖች ወይም ደግሞ ፍሪ ኢነርጂ ጄኔሬተር ተብለው የሚለቀቁት በሙሉ ምንድናቸው? ኢነርጂን እንዳባዙ ወይም ደግሞ ኢነርጂን ክሬት እንዳደረጉ ያለምንም ኢንፑት ኢነርጂ የሆነ አውትፑት፣ ለምሳሌ አስር ኪሎዋት ኢንፑት አድርገው ሀያ ኪሎዋት እንዳመነጩ ወይም ደግሞ ያለምንም ኢንፑት ኢነርጂ አስር ኪሎዋት፣ አምስት ኪሎዋት፣ ሀያ ኪሎዋት እንዳመነጩ ነው የሚናገሩት። ያ ማለት ኤፊሽንሲ ኢቭን ሀንድረድ ፐርሰንት እንኳን ማግኘት አንችልም። በእነሱማ ጭራሽ ከአንድ ሺህ በላይ ነው ያ ማለት ለምሳሌ ዊዛውት ዜሮ ዊዝ ዜሮ ኢንፑት ቴን ኪሎዋት ኤነርጂ አገኘም ማለት ምን ማለት ነው? ኤፊሽንሲውን እንዴት ነው የምናሰራው? ኤፊሽንሲውን እንኳ የማሽኑን ኤፊሽንሲ እንኳ ራሱ አንድ ፋይንድ ነው የሚሆነው። ምክንያቱም ኤፊሽንሲ አውቶፑት ኦቨር ኢንፑት ነው። አውቶፑቱ ቴን ኪሎዋት ከሆነ ኢንፑቱ ደግሞ ዜሮ ከሆነ ቴን ኪሎዋት ኦቨር ዜሮ አንድ ፋይንድ ነው ማለት ነው። ምንም በኤፊሽንሲውን እንኳ ራሱ በፊዚክስ ህግ መግለጽና እና ማብራት አንችልም ማለት ነው። ስለዚህ ይህ የተባለው ማሽን ዘ ሰከንድ ሎ ኦፍ ቴርሞዳይናሚክስ ሙሉ በሙሉ ባዮሊት ያደርጋል። ስለዚህ በሁለተኛው ለው ይወርቃል ማለት ነው። ሶስተኛው ደግሞ አን አቮይዴብል ሬዚስቲቭ ሉዝስ ነው እና ይህም እጅግ ወሳኝ ነገር ነው እና ብዙዎቹ ፍሪ ኤነርጂ ጀነሬት አደረግ የሚሉት የሚሉ ወይ የዚህ ኮንሴፕት ያጥራቸዋል ወይም ደግሞ እያጭበረበሩ ናቸው ስካመሮች ናቸው ማለት ነው። ለምን

ያው ኤሌክትሪክ ሬዚስታንስ ኢት ኦፖዘዝ ዘ ፍሎው ኦፍ ኤሌክትሪክ ከረንት ኦር ኤሌክትሪክ ቻርጅ ስለሆነ ኤሌክትሪክ እያመነጨን ስለሆነ ይህንን እንኳ ዜሮ ማድረግ አንችልም። ሚኒማይዝ ማድረግ እንችላለን እ ማለት ሌላ ደግሞ አትሊስት ሬዚስታንስን ሪዱስ አድርገን ኤሌክትሪክ ሬዚስታንስን እንኳ ሪዱስ አደረግነው ወይም ዜሮ አደረግን ብንን እንኳ ግራቪቲን በምን አይነት መልኩ ነው አቮይድ የምናደርገው? ግራቪቲ እጅግ ወሳኝ የሆነ አፌክት የሚያደርግ ነገር ነው። ኖርማሊ ማለት ነው ቱዘቦቶም ኦር ዳውንዋርድ ፎርስ ነው። ያ ዳውንዋርድ ፎርስ፣ ያንን ሊፍት ማድረግ አንችልም ማለት ነው። እነዚህን ነገሮችን መቅረፍ ስለማንችል በዚህኛውም ሪዝን እነዚህ ማሽኖች ወዳቂ ናቸው ማለት ነው። በአራተኛ ደረጃ ላይ የምናገኘው ፍሪሽን ሉዝ ኤንድ ማግኔቲክ ሉዝ ፍሪሽን ሉዝ ፍሪሽን በየትኛውም በሚንቀሳቀስ ኦብጀክት ላይ ያለ ነገር ነው ፍሪሽን። ማግኔቲክም ሉዝ እናየዋለን ማግኔቲክ ሉዝ ምን እንደሆነ። ፍሪሽን ሉዝ የትኛውም አሁን እነሱ የሚያሳዩት የሆነ የሚንቀሳቀስ ነገር ነው። ኤሌክትሪክ የሚመነጨው አብዛኛውን በፍሪ ኢነርጂ ዲቫይሶች በተባሉ በሚንቀሳቀስ ወይ ፍላይዊል ሮቴት ሲያደርግ ስፕሪንግ ምናምን ማግኔት ምናምን ሮቴት ሲያደርግ ነው የሚያሳዩት። ነገር ግን ፍሪሽን አለ እዚያ ጋር ዜር ኤ ቤሪንግ፣ ሌላ መካኒካል ፓርቶች አሉ። ስለዚህ ያ የሚንቀሳቀስ ነገር ፍሪክሽን አለ። ፍሪክሽን ደግሞ ኢንፑት ኢነርጂን ሪዱስ የሚያደርግብን ነው ማለት ነው። ኢንፑት ኢነርጂን ሀንድረድ ፐርሰንት አውትፑት ሆኖ እንዳናገኘው የሚያደርግ ነው። ይህንን ደግሞ ኢን ዘ ሪል ወርልድ ቶታሊ ዜሮ ማድረግ አንችልም፣ መቅረፍ አንችልም ማለት ነው። ኢቭን ይህን ፍሪክሽን እንኳ ቀነስ ነው ብንል፣ ሌላ ደግሞ ሉዝ አለ ምንድን ነው ማግኔቲክ ሉዝ። ማግኔቲክ ሉዝ ደግሞ ምንድን ነው? ኤሌክትሪክሲቲ ጄኔሬሽን ላይ ያለ ነው። ኢዲ ከረንት ሉዝ እና ሃይስተረዚስ ሉዝ ነው ኢቪ ዋይንዲንግ ያለበት ቦታ ላይ ኢዲ ከረንት ሉዝና ሃይስተሬዚስ ሉዝ አለ። ይህን ኢዲ ከረንት እና ሃይስተሬዚስ ሉዝ ምን ሊያደርጉት ነው? ይሄንንም እንኳን ምንድነው ዋይንዲንግ ካለ የሆነ ሙቀት አለ ወይም ሃይስተሬዚስ ሉዝ አለ። ያው አልተርኔቲንግ ከረንት ስለሆነ የሚያመነጨው አልተርኔት ያደርጋል። ያ አልተርኔት የሚያደርግ ሲስተም ኖርማሊ ሃይስተሬዚስ ሉዝ አለ። ኢዲ ከረንት ሉዝ ደግሞ በላሚኔሽኑ የሚመጣ ሉዝ ነው ማለት ነው፣ ኢዲ ከረንት ሉዝ ኢዲ ከረንት ሉዝንም ሚኒማይዝ ማድረግ እንችላለን እንጂ ቶታሊ ኢራዲኬት ማድረግ አንችልም ሃይተሮጂ ዘሴሞ ሪዲውስ ማድረግ እንችላለን እንጂ ቶታሊ 100% ኢራዲኬት ማድረግ አንችልም ስለዚህ እነዚህ ሰዎች ወይ አት ሊስት ይህንን ሉዝ አልተረዱትም ወይ ደግሞ አሁንም ስካመሮች ናቸው እያጭበረበሩ ነው ማለት ሌላ የምናገኘው ነገር ምንድነው ስፕሪንግ ኤንድ ፍላይ ዊል ብዙ ጊዜ ፍሪ ኤነርጂ ዲቫይስ ብለን ዩቱብ ላይ ወይም ቲክቶክ ላይ የተለቀቁትን በምናይ ጊዜ ብዙ ጊዜ የሚጠቀሙ ምንድን ነው? ወይ ፍላይ ዊል ወይ ስፕሪንግ ወይ ማግኔት ይጠቀማሉ፣ ብዙዎቹ ማለት ነው። እና ምንድነው ፍላይ ዊል፣ ስፕሪንግ የራሳቸው ፐረፐዝ አላቸው። ማግኔት፣ ሁሉም ስናይ ኤነርጂን ክሬት ማድረግ አይችሉም። ፍላይ ዊል ምንድነው የሚያደርገው? ኤነርጂን ስቶር ነው የሚያደርገው። ፖቴንሻል ሞመንተል ኤነርጂን ስቶር ነው የሚያደርገው። ከዚህ በተጨማሪ ስፕሪንግስ፣ ስፕሪንግም ፖቴንሻል ኤነርጂን ኖርማል ስቶር ነው የሚያደርገው። ሌላ ማግኔትስ፣ ማግኔትም ምንድነው ኤነርጂ ኤነርጂ አለው ኢንዘ ፎርም ኦፍ ማግኔቲክ ፍለክስ ስቶር ያደርጋል ማግኔቲክ ፎርስ አለው ማለት ነው። እዚህ ጋር ላይ ስፕሪንግን እንኳ በምናይ ጊዜ ስፕሪንግ ኖርማሊ ኤነርጂን ጀነሬት ማድረግ አይችልም፣ ወይም ደግሞ ክሬት ማድረግ አይችልም። ፎር ኤግዛምፕል ስፕሪንግን ኮምፕረስ ካደረግነው ለዛ ኮምፕረስ ላደረግነውበት ፎርስ ነው እንደገና ባክ ራሱ የሚመለሰው ማለት ነው። ያንን ኮምፕረስ ያደረግነውን ነው ያክል ፎርስ ስቶር አድርጎ እንደገና ያንን ነው ባክ የሚመልስልን ማለት ነው ኤክስቴንድ ሲያደርግ መልሶ ማለት ነው። እና እዚህ ላይ ኮምፕሬሽን እና ኤክስቴንሽኑን በምናይ ጊዜ ኢቭን ኮምፕረስ ካደረግነው ኢንፑት ኢነርጂ ኮምፕረስ ያደረግነው ኢንፑት ኢነርጂ ነው ብለን አሲዩም ብናደርግ እንደገና ሪሊዝ ሲሆን ኤክስቴንድ ሲሆን ያንን ኮምፕረስ ያደረግነውን ያክል እንኳ ፎርስ ሪሊዝ ማድረግ አይችልም። ኢቨን ኤነርጂ ስቶር ቢያደርግ ራሱ ማለት ነው። ምክንያቱም ሌሎች ፋክተሮች አሉ። ኤር ሬዚስታንስ አለ፣ ሌላ ደግሞ ግራቪቲ። እነዚህ እነዚህ አፌክት ያደርጉታል። ኖርማሊ በጣም ሚኒማል ቢሆንም እንኳ ያንን ሀንድረድ ፐርሰንት ኮምፕረስ ያደረግነውን ያክል ማግኘት አንችልም ማለት ነው። ሳይንቲፊካሊ ስናየው እና ፍላይ ዊል ወይም እነዚህ ማግኔት ኤነርጂን ቶታሊ ክሬት ማድረግ አይችሉም እና ብዙዎቹ ይህንን ሚስ አንደርስታንድ በማድረግ ወይም ደግሞ ፍራውድ አክቲቪቲ ለመፈጸም እና እስካም ለማድረግ ነው እንጂ የሚጠቀሙበት። ኖርማሊ ሰዎችን በዛኛው አንግል ስፕሪንግ ካለ እንደዚህ እንደዚህ ሆኖ ወይም ፍላዊ ሂል ካለ ፍላዊ ሂል ኢነርጂ ስቶር ለማድረግ ምናምን በሚል ሌሎች ሰዎች አሲዩም እንዲያደርጉ ለማድረግ ነው እንጂ ቴክኒካሊ ፍላዊ ሂል እና ስፕሪንግ ወይም ማግኔት ኢነርጂን ክሬት ማድረግ አይችሉም ማለት ነው። ስድስተኛ ላይ የምናገኘው ኖ ሪል ወርልድ ፕሩፍ ፎ ፕሬዘ እንግዲህ ኢነርጂን በነፃ ማመንጨት ይቻላል ምናምን እየተባለ ብዙ ኮንስፓይሬሲ ትወሪያለህ እስካሁን ላይ። እሺ ኢነርጂን በነፃ ማመንጨት ከቻልን ለምንድን ነው እስካሁን አንድ አንድ ዕቃ እንኳ ኢን ዚስ ወርልድ ኢን ዚስ ፕላኔት አንድ ዕቃ እንኳ ሪል ወርልድ ላይ ያላገኛል? አትሊስት ከገቨርመንትም ሾልቆ በ ከምንም ከምንም ከፖለቲካል ተጽዕኖዎች ሁሉ አልፎ አንድ ዕቃ እንኳ ፎር ፍሪ ኢነርጂን ጄኔሬት የሚያደርግ ነገር ማየት ነበረብን። ስሮ አውት ዘወርልድ ኢትዮጵያም አሜሪካም ቻይናም የትኛውም ዓለም ላይ ብንሄድ አንድ ዕቃ ፎር ፍሪ ኢነርጂን ጀነሬት የሚያደርግ የለም። ስለዚህ ይሄ ምንም አይነት ሪል ወርልድ ላይ ሁማን ላይ አሁን ባለንበት ዓለም ላይ ምንም አይነት አፕሊኬብል የሆነ ፕሬዘንት ያልሆነ የትኛውም ዓለም ላይ ብንሄድ ልናገኘው የማንችል ደቫይስ ነው ማለት ነው። ሰባተኛ ላይ የምናገኘው ሂስቶሪካል ፌለርስ ኤንድ ስካመርስ ይሄ ወሳኙ ነው እና ሂስቶሪካል ፌለርስ እና ስካመርስ ስናይ ብዙ ጊዜ ኢቨን ሳይንቲስቶች ትልልቅ የሚባሉ ሳይንቲስቶች ሁሉ ኢንቨስቲጌት ማድረግ ይጀምራሉ። ይሄ ፐርፐቹዋል ሞሽን ማሽን የቆየ ነው፣ በነገራችን ላይ አሁን የመጣ አይደለም። ከመቶ ከሁለት መቶ ዓመት በፊት ጀምሮ የነበረ ኮንትሮቨርሻል ቶፒክ ነው እና እንደዚህ ገብተው ቴክኒካሊ ባጠኑት ቁጥር እስካምነው እያገኙበት ያለው ማለት ነው። ምንድን ነው የሆነ ሰው ቴክኒካሊ የሆነ ባትሪ ሀይድ አድርጎ ያን ባትሪ ወይም የሆነ ኮምፕረስ ኤር ሃይድ አድርጎ ምናምን ያንን ነገር ለሰዎች በማይታይ መልኩ ያንን ነገር እንዲሰራ ያደርገዋል። እንደዛ ሆኖ ነው የተገኘው ማለት ነው። ስለዚህ ብዙዎቹ የሆነ ባትሪ ወይም የሆነ ሌላ ሶርስ ኦፍ ኤነርጂ ሃይድ አድርገው ዘንድ ጄኔሬት አደረገልን ምናምን ብለው ፊዚካሊ ሰዎችን ለማሳመን የሚጠቀሙበት ነው። ኮንቪንስ ለማድረግ የሚጠቀሙበት ነው ማለት ነው ሁኖ የተገኘው። ሌላ ደግሞ ብዙዎቹ ዩቱብ ላይ ወይም ቲክቶክ ላይ የምናያቸው ቪዲዮዎች ወይ ኢዲት የተደረጉ ናቸው ወይ ደግሞ ላስት ሊያደርግ የሚችለው ያ ቪዲዮ ሪከርድ እስከሚሆንበት ታይም ድረስ ነው። ከዛ በኋላ ቶታሊ ዲሳፒር ይሆናል ማለት ነው እና ኢነርጂ፣ ቀጣይነት ያለው ኢንፋይናይት ኢነርጂ ከሆነ ፎር ፍሪ የምናመነጨው ከሆነ ኮንቲኒየስሊ መስራት አለበት ፎር ኤይር ፎር ኤመንት አት ሊስት ፎር ኤመንት ፎር ኤደይ መስራት አለበት። ነገር ግን ለአስር ደቂቃ ወይ ለአምስት ደቂቃ ቪዲዮ ሪከርዲንግ የሆነ ሲስተም ተጠቅመው ያንን ነገር ከሰሩ በኋላ ከጨረሱ በኋላ እነሱ እንኳ ራሱ ዘወር ብለው አያዩትም ወይም አይጠቀሙበትም። ምክንያቱም እንደማይሰራ ያውቁታል። እና ፍሪ ኢነርጂ የሚባል ነገር በፊዚክስ ህግ ትክክል ያልሆነ ሰዎችን ለማጭበርበር የተሰራ ነገር ስለሆነ ይህንን በትክክል አንደርስታንድ እንዲታደርጉት ነው። ውድ ቤተሰቦች እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። እንግዲህ ኤነርጂን በነፃ ለምን አናመነጭም ለሚሉ ሰባት ቴክኒካል የሆነ ኦርጋናይዝድ የሆኑ ምክንያቶችን ያቀረብኩላችሁ። እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። ቪዲዮን ከወደዳችሁ ሰብስክራይብ በማድረግ ቤተሰቡን፣ እንዲሁም ይህ ቪዲዮ ለሌሎች እንዲዳረስ ሼር አድርጉ። ከዚህ በተጨማሪ ደግሞ ሀሳብና አስተያየት ካላችሁ በቀናነት ኮሜንት ሴክሽን ላይ ብታስቀምጡልኝ ለዛ ሐሳባችሁ አስተያየታችሁ ምላሽ ምሰጥ ይሆናል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።